ከኔ በፊት እዚህ የነበርሽው ማለት ነው። ምን በሰሪ ላቾ ነው እንደዚህ የሚያመገሱሽ? ምን በሰሪ ነው? ግርግዳ ተሸክመሽ ትቆሚያለሽ። የአንቺ ስም ብቻ ነው የሚጠራው። ሌባውን ሌባ በሰረቀው እንዴት በደነቀ ዋላ። የሀገሬ ሰው እናንተ ስሙኝማ ማለት ነው፣ ከዚህ ቤት እንደመጠው ምን እንደገጠመ ይልንገራችሁ። እንዲሁም ደግሞ ከአሁን በፊት እኔ ሳውዲ አረቢያ ሰርቻለሁ እና ስለ ሳውዲ መዳሜ ለዚህ መዳም ምን እንዳልኳት ወላይ በጣም ነው ገረመኝ፣ እችሊ ስትናገር ማለት ነው። በነገራችን ላይ እውነት መስሏችሁ ራሳችሁ እንዳት ጉዲ፣ ያገር ልጆች ራሳችሁን ጠብቃችሁ ስሩ። እነሱ ይሄን ነገር የሚሏችሁ ከዚያ ትንሽ ሰራተኛ ያላገኙትን ከእናንተ ማግኘት ስለሚፈልጉ ነው። ገብቷቸዋል። እሷ እንደዚህ ስትላችሁ እንዴ፣ በዚህ አይነትማ እየሰሩ አይደለም ማለት ነው እንዴ ብላችሁ ራሳችሁን እንድትጨናነቁ ስለሚፈልጉ እንጂ እውነት እሷ እንዳለችው ከዚያችን ይሄን ነገር አግኝታ አይደለም፣ ለሷም ይሄን ያክል ቦታ ምኖራቸውም አይደለም። ወላሂ በጣም ነው የገረመኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱልላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ሁኑ። ውድ ቤተሰቦቼ፣ አገሬ ልጆች ዛሬ እንግዲህ ቀደም ሲል አንዲት እህታችን የተናገረችውን ቪዲዮ ቀንጨባ አድርጌ አስደምጫችኋለሁ ና በነገራችን ላይ ብዙ ቤት እንደዚህ ያለ ነገር ሊከሰት ይችላል፣ ግን እውነታው ከእውነት የራቀ ነው። ስለዚህ እውነት መስሏችሁ ራሳችሁን እየጎዳችሁ እንዳትሰሩ ነው የሚለው ገብቷቸዋል። እንግዲህ ቼታችን እንደሰማችኋት ምንድናለችው? ከእሷ በፊት የነበረችው ሰራተኛ በጣም መልካም ሰራተኛ እንደሆነች ጎበዝ ሰራተኛ እንደሆነችና በጣም እንደምትወዳት መዳሟ በተደጋጋሚ አሁን ላለችው ሰራተኛ ትነግራታለች። በቃ ምንድና ያደረጉላት በእሱ አይነት እኮ እኔ ምንም ከምንም አልቆጠሩኝም። ስለዚህ ምንድን ነው ያደረግሽላችሁ? ምንድን ነው የሰራሽው? ይህዋ የመብራት ቆጣሪ ተከፍሊ ነበር ወይ ሁሉ ብላ፣ እንግዲህ ተማራ ቪዲዮ እስከ መስራት ድረስ ያደረሳትን ነገር ነው የምነግራችሁ ማለት ነው። በራሴ ላይም የደረሰ ስለሆነ ግን እውነት አይደለም፣ የሀገሬ ልጆች ማለት ነው። ወላሂ እንዳትሸወዱ፣ የኔ ውድት። እሷ አንቺ እሷ ላንቺ እንዳለችሽ እውነት ለእሷ ቦታ እንድሯት፣ እውነት እሷን ከልባ ወዳት ምናምን አይደለም። ገባችሁ? የራሴን ልንገራችሁ እስኪ። መጀመሪያ ከዚህ ቤት እንደመጣው ሴት ወይ ከፎቅ ጀምሮ እስከታች ድረስ ቤቷን አሳየችኝ፣ ልጆቿን አስተዋወቀችኝ። ሰላም ብሏታለች፣ ሰላም አሉኝ ምናምን ነገር ማለት ነው። እሱን ከጨረስን በኋላ እንደገና ከታች ከመጣን በኋላ ከአንዱ ሶፋ ላይ ቁጭ አልንና ስለ ቤቷ ሕግና ደንብ ማውራት ጀመረች ማለት ነው። ከቤቷ ሕግና ደንብ መካከል እንግዲህ እሷ ካለችው ምን አለችኝ? መጀመሪያ እንግዲህ እኔ ልጅ የለብኝም ምን የለብኝም ግን ህጌ ልንገርሽ፣ አለችኝ። ህጻን ልጅ የለም ሁለት ሴቶች ብቻ ና ያሏት፣ ሴትዋ በነገራችን ላይ ማለት ነው። እሺ አልኳት። በየሳምንቱ ጁማ ሁሌም በመሰላ ልየወጣሽ፣ መብራት ታጠጃለሽ፣ አምፖሎችን ተወልወያለሽ አለችኝ ማለት ነው። አምፖሎቹንና መስኮቶቹ በየሳምንቱ ጁማ ጁማ በመሰላ ልየወጣሽ ሁሌም መጸዳት አለባቸው ስትለኝ አና ማሮ አልኳት አልችልም አልኳት ገባችሁ ሌሽ ለምን አትችም ከአንቺ በፊት የነበረች እኮ እንደዚህ ታደርግ ነበር አለችኝ አይ እኔ አልችልም አልኳት አለች ምን ሙሽኪላ ፊዘራ አለች ያ ቆሻሻ የሚጥለው አትክልት የሚያጠጠው በቃ እሱ ያጸደዋል ችግር የለም አለች እሺ በየሳምንቱ ጁማ ሁሌም ክሎሮክስና ዲቶል በሳንት አደርጊና ከፎቅ ጀምረሽ እስከ ታች ድረስ ምንጣፍ የሌለባቸውን ክፍሎችም ምንጣፍ ያለውንም እያነሳሽ አለች ማለት ነው። ስራሚኩ አለ የሀገሬ ልጆች፣ ስራሚኩ ደግሞ የሚገናኝበት የራሱ መስመር አለው አይደል? እሱን መስመር መስመሩን በክሎሮክስና በዲቶል ሁሌም ጁማ ጁማ ቀን ማጽዳት አለብሽ አለችኝ። እኔ እንደዚህ አልችልም አልኳት። እንዴ ለምንድን ነው ማቸው ስትለኝ፣ አልችልም አልኳት። ይሄን ነገር እያለችኝ ያለችው እሷ በማትለው ነገር የማልስማማ ከሆነ ወደ ቢሮ ልትመልሳይ ነው፣ ገብቷቸዋል ምስማማ ከሆነ ደግሞ ላት መልሰኝ ነው። በዚያን ሰዓት እንደ ዛሬው ስራ ጣለው ቢሮ ሂጅ እቀመጣለሁ ብላችሁ የምትፈሩት ጉድ የለም። ገባችሁ እንደ መጣን ወዲያው ነው የሚያመጡ፣ ከቢሮ ይዞ ነው የሚመጡ። ቢሮ ከሄዳችሁ ሌላ ሰው የሚወስዳችኋል። ወላሂ እንዳሁኑ ስራ ጥርት አልነበረም ማለት ነው። አልሰራም አልኳት፣ አልችልም ሐላስ አንቲ ረድን መክተብ አልኳት። ወደ መክተብ መልሽን ስላት ማለት በሹፍቻ አለች። በቃ ሌላውን ስራ ሽና ይዋለው እሺ፣ ችግር የለም ምናምን አለች ማለት ነው። ሁለቱን ስራ አልስማማም አልኳት። ገባችሁ። ከዛ ግን እሷ ምንድና አለች ስለዚህ ያሰራተኛ መልካም ነገር ነው የምታወራ። ግን ደስ አለች። መልካምነቷን ስታወራ እኔ እንደተኙ ጠዋት፣ እሷ ለፈጅር ሶላት እንደተነሳች እኮ አተኛም፣ ግቢ ነው የምጠርገው። ብታያት እንደዚህ ነው። ዝግጅት ካለብኝ ለሊቱን ሁሉ አተኛም፣ ስታጸዳ ስታጠው ነው የምታድረው። ምናምን ብቻ የቀረ ነገር የለም። ስለዚህ ያሰራተኛ መልካም ነገር ነው የምታወራ እና ደስ አለች። በአንድ በኩል ምክንያቱም ሰው የተደረገለትን ነገር አለመርሳቷ ብዬ ማለት ነው። ከዛንቺ እንቺ የተሰራሽ ምናምን ስትለኝ እኔ ደግሞ ከአሁን በፊት የሰራው ሳውዲ ነው ምናምን አለች አልኳት። እስኪ ስለ ሳውዲ መዳም ሻወርኝ ስትለኝ ለቀኩባት ለቀኩባት ማለት ነው። ምንድን ነው ሁለት አመት ከምናምን ስቀመጥ ወላሂ የገዛችልኝ ራሱ አራት ብጃማ ብቻ ነው። ኤድ ሆኖ ራሱ የሚገዛልን ዩኒፎርም ነው። እኔ ግን ለዚች እንደዚህ አላልኳትም። በጣም መልካም ሴት ነበረች። ማርካ ማርካ ልብስ ነው የምትገዛልኝ አልኳት እናቴ። ለቀኩባት። የሆነ ፕሮግራም እንኳን ኑሮ ዝግጅት ተጠርታ ልንሄድ ከሆነ እኔ አዲስ ልብስ ከሌለኝ የራሷን አዲስ ልብስ ሰጥታኝ ለብሼ ነበር የምሄድ እና ሰራተኞች ሁሉ ይገረሙብኝ ነበር አልኳት። ሰው ቤት ይዘኝ ምስል ዩኒፎርም ነበር የምለብ ሰውነት እንነጋገር ከተባለ እንደዚህ አልኳት። በጣም መልካም ሰው እንደሆነች ነው የነገርኳት። ሰዎቿ መልካም ናቸው ግን የሰራተኛ መብት ምናምን አይከበርም ነበር ወላሄ። ሲሄድ ደግሞ ወርቅ ገዝታልኛለች አልኳት። ወርቅ ገዝታልኛለች አልኳት። እናቷ ነች የገዛችልን እንጂ ወርቅ እሷ አልገዛችልንም። ብቻ ብቻ ስለሷ መልካም ነገር እንዳለ አወራት። በቃ የራሴ መኝታ ክፍል እንዳለኝ ራሴን ችዬ ምናምን ጥሩ ነገር ደስ ብሎኝ እንደሰሩ ምናምን ነገር ነገርኳት። እኔ ግን የራሴ መኝታ ክፍል አልነበረኝም። ከልጆች ክፍል ነበረኝ የማድረው ማለት ነው። በቃ እሷ ስለለቀቀች ብዬ ለቀቅኩባት ከዛ በኋላ ስለዚህ ችኛዋ ሰራተኛ እሷ የሌለ የሌለ ነገር ማውራት ጀመረች። እሱ ምንድነው በጣም ትልቅ ሴት እንደነበረች እጇ እንዳለ የወንድ እንደሚመስል ጸጉር ኑሮት ያንን ጸጉር ሲያዩ ሙዝ ምናምን ሰጧት። አንሹ ብዬ ምናምን ምናምን ብቻለች። ብዙ ነገር እንድታጸዱ አደረግኳት ግን አይለቅም ነበር፣ ዙሮ ይወጣባት ነበር እና በዚያ ምክንያት ልጆችም ሆነ ባሌ ምግብ አይበላው ነበር አለች። እሺ አልኳት። ትልቅ ሴት ስለነበረች ደግሞ ደረጃ መውጣት ስለማትችል ልጆች እንኳን የሆነ ነገር ሲጠልብ፣ እኔም ስጠልብ ራሳችን እየወረረ ነበር ከፎቅ የምንቀበል አለች። እንዲሁ ሽግል ክን ያናወልካ እንጂ ሊድ አልኳት። ምኑ ብዬሻለሁ አለች። አንቺ እኮ በመሰላል እየወጣች ታጸዳሊ ነበር ብለሽኛል አልኳት። ስላት እና በአንቲት ሰው ልጅ ሀዳ ወላት ሰው ልጅ ወላሸ አለች። ምንም ነገር ያዲማ ትንፋለች ከዛ በኋላ ምንም ነገር አድርጋልኝ አታውቅም፣ አንቺ እንድታደርጊ ስለፈለግኩ እንጂ። ራሴ ግን በፊት ጤነኛ ሳለሁ አደርግ ነበር። እንደዚህ መስንትኖች መብራቶችን የሚወለውሉ እንዴ ይዘራ ነው አለች። የቆሻሻ የሚጥለው ግን ወልወሉን ራሴ አጸደው ነበር በዲቶልና በክሎሮክስ እንጂ ሰራተኝት እኮ ትልቅ ሴት ናት። ግን ማልክልሽ አንድ ነገር ልንገርሽ አለች። ምን አልኳት በጣም ቁራን ስትቀራ ድምጹ ያምር ነበር። ሲያመኝ እንደዚህ ማሳጅ እያደረገችን ትቀራልኝ ነበር እንጂ ከዚያ ውጭ ምንም ይሄን የሚባል ነገር የላትም። በመጨረሻም ተጣልተን ልናሳፍራት ለአሳፍራት ወደ መክት ወደ ኤርፖርት ስወስዳት ካሁን በፊት አሻራ እንድሮባት ለካ ጠፍታ ነበር ምናምን ነገር፣ በዚያ ነገር ተይዛ ከዛ ተጉላላች ምናምን ነገር። እኔ የኔ ጥሩ ነው ብዬ አልኳት ምናምን ነገር አለች። በጥቅል ምን ልትፈልጊ ነው ስላለፉት ሰራተኞቻችሁ ከእናንተ በፊት ስለነበሩት እንዲታደርግልኝ ነበር፣ ይህን ታደርግልኝ ነበር የሚሏችሁ እናንተ እንድታደርጉላችሁ ስለሚፈልጉ እንጂ፣ ወላ እውነት ያቺ ሰራተኛ አድርጋላችሁ አይደለም። ስለዚህ ሀገር ልጆች፣ ግዴታ የሆነባችሁን ፈርድ የሆነ ነገር ልንሰራ እስከመጣን ድረስ መስራት አለብን። ግን ገና እሷ ስላለች ብላችሁ ከአቅማችሁ በላይ የሆነ ነገር እናንተን የማይመለከት ስራ እንዳሰሩ አውቀው ነው መብቷችሁ ይሄን እሴት ወራሱ ስትቆይ እውነት ሆኖ አወጣች። እናማ ትዝ ስላለኝ በዚህ አጋጣሚ ልናገር ብዬ ነው ብየነው። እስኪ እናንተስ መንገጥ ጠምኛላችሁ? ኮመንት ላይ አስቀምጡልኝ።